የውሙል ቅያማ ነው። ስለዚህ እሱ እንዴት ሊፈርድ ይመጣል እንላለን። ከቅያማ መቆም በፊት እኮ ሆኖ ዱንያ ላይ የሚመጣው እንዴት ይፈርዳል እንደገና ቁርአን ፍርድ ያላህ ነው ብሎን። ሦስተኛ ደግሞ እንላቸዋለን፣ መፍረድ የማን ስልጣን ነው? የህጉ ባለቤት ነው ወይስ ህግ ያላወጣው ነው? እ የማን ነው ስልጣኑ? የህግ ባለቤት ነው። ማን ነው ህጉን የደነገገው? ጌታ አላህ ነው። ስገድ ያለ እሱ ነው። ጾም ያለ እሱ ነው። ዘካ አውጣ፣ ሐጅ ያድርግ ዋጅብ ነው ያለ እሱ ነው። ዚናን አትቅረብ፣ አትዋሽ፣ አትጠጣ፣ አትስከር ያለ ደግሞ እሱ ነው። የፈለገውን ሐራም አርጓል፣ የፈለገውን ዋጅብ አርጓል። ነገ የውል ቅያማ ሲፈርድ ህጌን የታደረከው ሚለው ይሄው ጌታ ነው ህጉን ያወጣው አላህ።